እንደ እግዚአብሔር ጋር መልክዐ አቡነ ኪሮስ ጻድቅ ይባላሉ። እጹብ ገልከ ወመንፈ ምን ጋር ተሃያል። በዜናና በገልም ዝናቸው ከተሰማ አልባራትንም አልባራተን ከዞሩ ቅዱሳን ይልቅም ገል። ገል እጹብ ነው። ሰአምራተን ገናና ነው። ቃል ኪዳን የተቀበል ከማቡነ ኪሮስ ወይ በጸሎት የታመነ ኢትዮጵያዊ ባለ ጸጋንም ከጥፋትና ከፈተና አድነዋልና። ሰላም ለዝክረ ስምከ ከደጋግም አባቶች ስም ጋር አንድ የሆኑ በአምድ ወርቅ ላይ ለተጻፈው ስምህ አጠራር ሰላምታ ይገባል። ብዙዎችንም ለፈጣሪ የምታስገዛ ጻድቁ አቡነ ኪሮስ አባቴ ሆይ ለልጅ ሰማያዊት ቤትህንም አዘጋጅልኝ፣ የመላትንም ማስጌማንና መጎናጸፍንም ሰጠኝ። ሰላም ለስርተርስገ ዋለ

ለሆኑ ደርሶች ወይም ሰላምታ ይገባል። እንደ ኤልያስ የገዳም ጎርካዊ የሆነ ሳድቦ አቡነ ኪሮስ ወይም መጎናዘፊያውና በአንተ ለሚያደረገ መንፈስ ቅዱስ በስጋውም በሆነ በነፍስም በላዩ የሚደረግ ሰላም ለቃልከ ወለመንፈስከ የብዙዎችን በደል የሚያስተሰርይ ቃልህም ሰላምታ ይገባ። በስጋና በነፍስም ቁስለኞች ለሚፈውሰው መንፈስህም ሰላምታ ይገባ ሳድቦ አቡነ ኪሮስ ወደተመሳ ለተማጸንኩህም ለእኔ የአንተም ቤትም የእኔም ቤትም አድርገህልኝ አንተ በዓለ ቤት እኔ ስደተኛ ነኝና። ሰላም ለጉራኤከ ወለዘዜከ ለጉሮሮና ለአንገሰም ሰላምታ ይገባ። በጀርባ ላይም ለተሰማማ ትከሻ ሰላምታ ይገባል። የመንፈስ ቅዱስ ማደሪያ የሆነ ጻድቁ አቡነ ኪሮስ

የመንፈስ ቅዱስ ኃይል እንዲረዝምልዎ ጠምቶ ወደ ሰላምታ ይገባ። በላይም ከእግዚአብሔር ኃይል ጋር ምላለሱ እንደቀናም ቤታችን ስል ከዘጠኝ እልፍ ምስግደታችን ሁሉንም በሰገዱ ጊዜ

አስኬማ የተሸከመ ጻድቁ ቅዱስ አቡነ ኪሮስ ወይ፣ ለሴታንም በጥሩ ድል እንዳያደርገኝ ድል ማድረግ ግርማን አሳየ። ሰላም ለአሳሪ ሕገወዳ ለእግርም ጥፍሮች ሁሉ እና ለጣቶችም ሰላምታ ይገባል። አርያውም ለሚያ ለሚያምር ቁመትም ሰላምታ ይገባ። ጻድቁ አቡነ ኪሮስ ወይ ነብይ እንዳለውም በዚህ ማለት አለው እንደ ወዲያኛው ማለም የመኖር ዘንድም ከላይ ከሰማይ የሆነ ምህረትን ለምልልይ ሰላም ለመልክከ ወለ ሰዓት ነፍሰከ ደምግባቱ ለሚያደነቀው ለሚያምረው መልክም ሰላምታ ይገባ። እግዚአብሔር ፈቃድ ከስጋን በደም ለነፍሰ መለየትም ሰላምታ ይገባ። አጣንን፣ አዛንን፣ ማማለድን በልብም ያረረ ጻድቁ አቡነ ኪሮስ ወይ እንደ አድነን ደግ ደጎንም ቸሩንም የጠላ ሰው ገስ ቢኖርም ህይወቱንም ጠልቶ ሞቱንም የመረጠ ሰው ነው። ሰላም ለገንዘ ሥጋከ ወለ መቃብሪከ ከርቤና ሚአ በሚባሉ ምስል ሽጡ ለተገነዘው ሥጋም ሰሃንገናነዝ